ስለምወሳቶ ባልዋሉ በታንቱ ከወላጆቻችንና ከነፍሳችን በላይ የሆኑት ነቢዩ ዐለይህ ሰላቱ ወሰላም በአንድ ተራ ሰው ሲዘለፉ ከመስማት የበለጠ ውርደት የለም። መኖርን ያስጠላል። ምነው ደንቆሮ በሆንኩና ይህንን ዘለፋ ባልሰማሁ ያሰኛል። ይህንን የተናገረውን ሰው ምነው ዕድሜ ልኩን ዱዳ በሆነና መናገር የማይችል በሆነ ያሰኛል። ሙስሊሞች ብዙ ነገሮች ይመጩኛሉ። አንድ እንደዚህ ነቅስ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለ አለባበሳቸው ኩልስታፍ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸው መሄድ እንጂ

ነፍሴ ፊዳ ተመሮት አ ይህን አንገት መድፋት ቀርቶ እንኳን ልናፍርበት፣ አፍቅረን ሳንጠግበው ዘመን ዘመን አልፎት ናፍቆቱ ገድሎናል አቅማችንን ከርቶት። ስሙን ስናውሳ የልባችን መልህቅ ወጀቡ እየገፋት መርጋት ይሳናታል የመውደዱ ንፋስ ፍቅሩ ቅዋ ነስቷት ባትታደል እንጂ ባትታደል እንጂ ከቁንጥር ባይደርስህ ያንን አይነ ኩን የከውንን ሹመኛ ከማፍቀር ያራቀህ በውል ብታውቅማ እንኳን ስሙን ማቅለል ስሙን ጠርተህ መርጋት ልብህ ባታገለህ እንደ መሰሎችህ ላሳንሰው ብለው በከተቡት ቀለም በነካኩት ጊዜ አፍቃሪ ይፈልቃል ከጠላቶች ግድም ሙሐመድ ሙሐመድ እንኳንስ የሰው ዘር ከውኑ በጠቅላላ ኃያልሁብ ባለበት አልቆ ታልቃድር ከንግሥናው መንበር

እፎይ የሚባለው ግለሰብ ሰሞኑን በእኛ ውድ ነብይ ላይ ባደረገው ንግግር በጣም ብዙ ሙስሊሞችን ማስቀየሙ ማስከፋቱ እንዳለ ሆኖ እስካሁን ለህግ አለመቅረቡ ደግሞ ይባስም የሚያሰኝ ሆኗል። በእርግጥም ሶሻል ሚዲያ ላይ ምንም አይነት ነገር ሚስጥር ሆኖ መቅረት አይቻልም። አንዳንድ ሙስሊሞችም ያልተገባ ነገር ያልተገባ ንግግር ሲያደርጉ ነበረ። እሱ መሆን የለበትም። ሙስሊም በዚህ መልኩ አጸፋዊ መልስ አይመለስም ብለው ሳዛው ወከር ከትላንት ወዲያ በነበራቸው መድረክ ላይ ሲናገሩ ነበር። የሶፊን ጉዳይ በህግ ይዘነዋል፣ እኛ እናስሄደዋለን። ቢሆንም ማድረግ ያለበት አካል ማድረግ ያለበትን እንዲያደርግልን እንፈልጋለን፣ እንጠይቃለን ብለው በህግ ዙሪያ ያሉትም እንዲሁም መጅሊሱን ኡማው የሚፈልገው ነገር መደረግ አለበት። በውዱ ነቢያችን ላይ እንዲህ አይነት ነገር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 ክብረ ነክ የሆኑ ተግባራቶችንና የሰዎችን የእምነትን ክብር የሚዘልፉ አገላለጾች ናቸው ዛሬ ቦታ አግኝተው እንደፈለጉ እየተደረገ ያለው ተንኳሽ የሆኑና የዘለፍ አቃላቶችን የሚጠቀሙ በሰው በእምነት ክብር ላይ የሚሄዱትን ሰዎች ማስቆም ይገባል። በሰዎች እምነትና ክብር ውስጥ ገብተው አይደለም እምነትን ተቋምን አይደለም የእምነት አይከንን ቅዱሳንን ቀርቶ የግለሰቦችን መብት ከነኩ ሊጠየቁ ይገባቸው። እንኳን በውዱ ነብይ ላይ በግለሰብ ደረጃ እንዲሁ ብንሰደብ የሚያምንን ህመም እናት አባቶቻችን፣ እህት ወንድሞቻችን ቢሰደቡብን የሚያመን ህመም ሌላ ነው። የውዱ ነቢ ሲሆን ደግሞ ይገዝፋል፣ ይለያል። ምክንያቱም እሳቸው የካውን ሞገስ የፍጥረታት ሁሉ አይነታ፣ ለሙስሊሙ ወሳኝ ሰው ስለሆኑ ማለት ነው። ስለዚህ መከባበሩ መዋደዱ መቻቻሉ እንዳለ ሆኖ እንደዚህ መስመር የዘለለ ነገር ሲፈጠር ደግሞ ጣልቃ መግባት ያለበት አካል ጣልቃ ገብቶ ይህን ነገር ማስተካከል አለበት። አንድ ሰው ወላጅ አባቱ ወላጅ እናቱ ብትሰደብ መቋቋም አይችልም። ከወላጆቻችንና ከነፍሳችን በላይ የሆኑት ነቢዩ ዓለይህ ሰላቱ ወሰላም በአንድ ተራ ሰው ሲዘለፉ ከመስማት የበለጠ ውርደት የለም። መኖርን ያስጠላል። ምነው ደንቆሮ በሆንኩና ይህንን ዘለፋ ባልሰማሁ ያሰኛል። ይህንን የተናገረውም ሰው ምነው እድሜ ልኩን ዱዳ በሆነና መናገር የማይችል በሆነ ያሰኛል። በጥላቻ ልባቸው የተሞላ ፍጹም መሀይም የሆኑ ሰዎች በነቢዩ ዓለይሂ ሰላቱ ወሰላም ላይ ምላሳቸውን ሲዘረጉ ስናይ ውስጣችን ይታመማል። ጊዜ ያመጣው ነገር ሆነና እንደ እድል፣ እንደ ጊዜ፣ እንደዚህ ዘመን ትውልድ ሆንንና ፎሎወር ለማገኘት፣ ተከታዮችን ለማብዛት እማናደርገው እማንፈነቅለው ድንጋይ የለም። ግን በዚህ ልክ ይህንን ያህል ኡማ ተከታይ ያለውን ነቢይ በዚህ ልክ መናገር በጣም ትልቅ ድፍረት ነው፣ ትልቅ ብልግና ነው፣ በጣም አስነዋሪ ነገር ነው። ከዛ በላይ ደግሞ ምን ያማል መሰላችሁ? ልክ ነው ከሱ ጎን ነን ብለው የሚቆሙ አንዳንዱ ሰዎች በጣም ያማል። ልጁ በእምነት ብቻ አይደለም በዘርም የመጣው ስልጤዎችን እማይሆን ንግግር ሲናገር በተለያዩ ሚዲያዎች እያየን ነው። ዛሬ ደግሞ የማይሆን የማይሆን ነገር ካለ በኋላ ምን ለማለት እንደፈለገ ባይሆንም ይህንን ቪዲዮ ፖስት አድርጎ ነበር። ሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ በቃ አለ። አለባበሳቸው፣ ኩል ስታፍ፣ ሁሉ ነገራቸው ያምርባቸዋል በቃ ስርዓታቸውን በጠበቀ ነው ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው ሌላኛው የህብረት ጸሎታቸው ደስ ይለኛል ለምሳሌ ጠዋት የሚያደርጉት ከሰዓት የሚያደርጉት ማታ የሚያደርጉት በህብረት ለዱዓቸው በጣም ክብር ነው የሚሰጡት ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋል እኔ እንጃ ነ ጥያቄ አለ። ምክንያቱም ለምሳሌ ስንት ነው ስራውን ዘግቶ ለሶላት ሚሄድ? ሌላው ሃይማኖት ላይ ለሶላት ሚሄድ? ሙስሊሞች ጋር እንደዚህ ቀልድ አያውቁም፣ በዲናቸው ላይ እደራደሩ። ትላንትና ምን ሲል እንደነበር ዛሬ ላይ ምን እያለ እንደሆነ ግራ ቢገባም፣ ግን አንዳንድ ጊዜ እማይሆን ነገር እማይነካ ነገር መክተን ሰውን ከማስከፋታችን በፊት ቀድመን ምን ማድረግ እንዳለብን ለቀልድም ሆነ ለጨዋታ ሚሆን ለምንም አይነት መልኩ ይሁን ፎሎወርን ለማገኘት ሊሆን ይችላል። እማይነካ ነገር ከመንካት መቆጠብ ይሻላል። እማሁን በጣም አስከፍቷል። እማሁን በጣም አሳዝኗል። እማሁን በጣም አስለቅሷል። ይህ ልጅ ማደረግ ያለበትን መቀጣት ያለበትን እስካልተቀጣ ድረስ ዛሬ ላይ እንደዚህ ያለ እንደዚህ ያለ ተብሎ የሚታለፍ ነገር አይደለም። እማይታለፍ ድንበር ስላለፈ መጀመሪያ ላይ ማለት ነው ዚህን ቪዲዮ ጨርሻ ላሳየኋችሁ ምክንያቱም ንግግር ውስጥ ላስጠላኝ እንጂ ከሙስሊሙም ሌላ እምነቶችን እማይሆን ንግግር ተናግሯል ያኔ ከፎጉነንን ያላችሁ ኦርቶዶክስ እምነት ተከታዮች ዛሬ ላይ ቪዲዮን ገብታችሁ እዩት ቄሶቹን ምን እያለ እንደሚናገር ማለት ነው እኔ ግን እሱን ለማሰማት ፈቃደኛ አይደለሁም ምክንያቱም እኔ ሙስሊም ነኝ እናንተ ግን ከፎይ ጎነን እያላችሁ ስትቆም የነበሩ ኦርቶዶክሶች በሰላም ነው? ጤነኛ ናችሁ? ልቦና ይስጣችሁ።